ሰላም ጤና ይስጥልኝ። የተከበራቸው የጉባኤዎች ቤተሰቦች እንዴት ናችሁ? የሰዓቱን ወሬዎች ከዚህ እንደሚከተለው እናሰማለን። የጽንፈኛው ቡድን አባላት ለሰሜን ምስራቅ እዝ ክፍለ ጦር እጃቸውን እየሰጡ መሆኑ ተነገረ። የጽንፈኛው ቡድን አባላት በሰሜን ወሎ ዞን ተስማርቶ ግዳጁን እየፈጸመ ለሚገኘው የሰሜን ምስራቅ እዝ ሰንጥቅ ክፍለ ጦር ለሰላም ፈቃደኛ በመሆን እጃቸውን መስጠታቸውን የኮሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሎኔል ካሳሁን አሊ ተናግረዋል። በሰሜን ወሎ ዞን ሳንቃ በተባለው ቦታ የጽንፈኛ ቡድኑ አባላት የያዝነውን መንገድ ትክክል አይደለም፣ የቀረበልንን የሰላም ጥሪ እንቀበላለን በማለት ለሰራዊቱ እጃቸውን በመስጠት የሰላም ተባባሪ መሆናቸውን ምክትል ኮር አዛዡ ገልጠዋል። ወዶ ገባ አባላቱ የተለያዩ አይነት መሳሪያዎችንና ተተኳሾችን ይዘው መግባታቸውን የክፍለጦር ምክትል አዛዥ ለኦፕሬሽናልና ሌተና ኮሎኔል አብዲ መሐመድ ተናግሯል። ኮሩ በምዕራብ ወለጋ ዞን ያሰለጠናቸውን የዞኑ የጸጥታ አካላት አስመረቀ። በጸጥታ ኃይሎች የምርቃ መርሃ ግብር ላይ በክብር እንግድነት የተገኙት የምዕራብ ወለጋ ዞን አስተዳዳሪ አቶ ተሊላ ተረፈ ሰራዊቱና አመራሩ የሸኔ ቡድን ታጣቂዎች ላይ እርምጃ በመውሰድ አካባቢውን ነፃ ማውጣት እየቻሉ መሆኑን ገልጠው ዞኑ በጸጥታ ጉዳይ ራስን ለመቻል ታስቦ ለጸጥታ ኃይሎች የተሰጠ ስልጠና መሆኑንም ተናግረዋል። የምዕራብ ወለጋ ዞን ፖሊስ መምሪያ ኃላፊ ኮማንደር ጌታሁን ጎየ በበኩላቸው ተመራቂ የጸጥታ ኃይሎች አካባቢውን ከጸረ ሰላም ኃይሎች ነቅተው በመጠበቅ ከመከላከያ ሰራዊቱ ጋር ሆነው ለዘላቂ ሰላም ለማስፈን መሰረት ይገባቸዋል ብለዋል። ለሰልጣኞቹ የተሰጠ ስልጠና እና አጠቃላይ ሁኔታን አስመልክተው ሀሳባቸውን የገለጹት የግቢ ኮርድ ዘመቻ ኃላፊ ኮሎኔል ሞሲሳ ቡሎ ስልጠናው በጽንሰ ሀሳብ እና በመስክ ተግባርም መሰጠቱን ተናግረዋል። የምንመራውን ሰራዊት በአዲስ አስተሳሰብና አመለካከት በመቅረጽ የኢትዮጵያን ሰላም እናጸናለን ብሏል። የአካዳሚው ተመራቂ መኮንኖቹ የኢትዮጵያ ወታደራዊ አካዳሚ በወታደራዊ ሳይንስ በድግሪ መርሃ ግብር ያሰለጠናቸውን እጩ መኮንኖች በደማቅ ስነ ስርዓት ዛሬ ያስመርቋል። በዚሁ የምረቃ መርሃ ግብር ላይ አስተያየታቸውን የሰጡ ተመራቂ መኮንኖቹ ወደ ነባሩ ሰራዊት ሲቀላቀሉ የሚመሩትን ሰራዊት በአዲስ አስተሳሰብና አመለካከት በመቅረጽ የኢትዮጵያን ሰላም በዘላቂነት ለማጽናት እንደሚሰሩም ተናግረዋል። በነበራቸው የትምህርት ቆይታ ወታደራዊ አመራር ጥበብ፣ ዘመኑ የደረሰበትን የውጊያ ሳይንስና ጥበብና እንዲሁም ተያዥና ኮርሶች መውሰዳቸውን የተናገሩ ተመራቂዎቹ መኮንኖቹ በማንኛውም ጊዜ ተቋም የሚሰጣቸውን ግዳጆች ሁሉ መወጣት የሚቻልበትን አቅም መፍጠር መቻላቸውንም አንስተዋል። አመራርን ብቁ ከሚያሰኙት ጉዳዮች አንዱ የሚመራውን ኃይል ወደ አዲስ ምዕራፍ መውሰድ ነው ያሉት መኮንኖቹ ወደ ሰራዊቱ ሲቀላቀሉ የሚመሩትን አሃድ በማሰልጠንና በማብቃት የሰራዊታችን የድል አድራጊነትን ገድል ለማስቀጠልም እንዲሁ አበክረው እንደሚሰሩ ገልጠዋል። ወደሚቀጥለው ዜና ስናልፍ ትግራይ እናገኛለን። በትግራይ ላይ ያለውን እንቅስቃሴ መሰረት አድርገን የሚቀጥለው እንላለን። እንቅስቃሴው እጅግ አደገኛና የማያበራ ቀውስ የሚያዋልድ በመሆኑ በአስቸኳይ ሊቆም ይገባል ብለዋል አቶ ጌታቸው ረዳ። የሰራዊት አመራር ውሳኔ በሚል ህገ ወጥ ጉባኤ ላካሄደ ቡድን ስልጣን ለማስረከብ የተጀመረ እንቅስቃሴ እንዲቆም ሲሉ የትግራይ ክልል ጊዜያዊ አስተዳደር ትእዛዝ ሰጥተዋል። ትእዛዙን የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ ጌታቸው ረዳ ህገወጥ ተግባሮ አስነዋሪ፣ ለውጥ አደናቃፊና እርባናቢስ ሲሉም ነው የጠሩት። ፕሬዚዳንቱ በቀጥታ ለጊዜያዊ አስተዳደሩ ምክትል ፕሬዚዳንትና የሰራዊት አዛዥ ሌተናል ጀነራል ታደሰ ወረደ የካቲት 6 ቀን 2017 ዓም በጻፉት ደብዳቤ ህገ ወጥ ተግባሩ በአስቸኳይ እንዲቆም አዝዘዋል። ህገ ወጥ ጉባኤ ያካሄደ ቡድን ሲሉ የገለጹት የደብረ ጽዮን ህወሓት የክልሉ ማዕከላዊና ሰሜናዊ ምዕራብ ዞን የጊዜያዊ አስተዳደር መዋቅሮችን በሰራዊቱ በመታገዝ መቆጣጠሩ አንስተዋል። ህገ ወጥ ድርጊቱ በተቀሩት ምስራቃዊ፣ ደቡባዊ፣ ደቡብ ምስራቅና መቅላይ ዞኖችም ለመፈጸም ያለ እንቅስቃሴ እየተደረገ ነው ብለዋል። አቶ ጌታቸው ማንኛውም ጥያቄ አለኝ የሚል የሰራዊቱ አመራር በህጋዊ መንገድ ጥያቄውን ማቅረብ የሚችልበት ስርዓት በመጣስ በቀበሌ በወረዳና በመንደር ሰራዊት እያሰማሩ የመንግስት መዋቅርን ለማፍረስ ማህተምም ለመቀማት የሚደረገውን እንቅስቃሴ ከስርዓት አልበኝነት ውጭ የሚያመጣው ምንም አይነት ፋይዳ የለም ብለዋል። በተወሰኑ የሰራዊት አመራር ስም ሰራዊቱ በማሰማራት የመንግስትን መዋቅሮች ህገወጥ ጉባኤ ለማካሄድ ወይም ለካሄደ ቡድን ማለት ነው ለማስረከብ የሚደረገውን እንቅስቃሴ እጅግ አደገኛና የማያበራ ቀውስ የሚያዋልድ በመሆኑ በአስቸኳይ ቆሞ ህገ ወጥ ተግባሩም እንዳይፈጸም ያዘዙት ወይም ይሄ እንዲደረግ ያዘዙት ማለት ነው የሰራዊቱ አመራሮች እንዲጠየቁ ሲሉም ፕሬዚዳንት ጌታቸው በደብዳቤያቸው ላይ አጽንኦት ሰጥተው ተናግረዋል። ሌላው አሳዛኝ ያሉት ዜና ደግሞ የደረሰን፣ መሐመድ ሰይድ ነቢይ መሐመድ ሰለላ አለይህ ወሰላም ከነፍሳችን በላይ ነው የምንወዳቸው ሟቹ ከመገደሉ በፊት በፌስቡክ አካውንቱ የለጠፈው ጽሑፍ ነበር ብለዋል። ነገር ግን አሁን መሐመድ ሰይድ ላይመለስ ሂዷል። የህዝብ አገልጋይ፣ የአምቡላንስ ሹፌር የሆነው መሐመድ ሰይድ በዛሬው ዕለት ማለትም በ29 06 2017 ዓ ም ወሎ ወሎባቲ ልዩ ጎጥ ቆረማ የሚባል አካባቢ ላይ በታጠቁ አካላት በተተኮሰ ጥይት ሕይወቱ አልፋለች። እንዲሁም የዛሬ ወር አካባቢ አራጋዋሊ የሚባል የመሐመድ የስራ ባልደረባ በዚሁ ቦታ ላይ በጥይት ተመቶ ሲሞት መሐመድ ሰይድ ነፍስ ይማር ብሎ በፌስቡክ አካውንቱ ፖስቶት ነበር። ሕብረተሰቡን ከራሱ በላይ ሌት ተቀን ያለ እረፍት የሚያገለግለው ይኸው መሐመድ እንግዲህ ዛሬ ነፍሱ ተነጥቋል ነው። ይህንን መሰልና የባሰ ነውር ሁሉ የሚፈጽመው በአማራ ክልል ላይ ያለው በፋኖ ስም ተጠቅልሎ የመጣው የጥፋት ቡድን ይኸው ይህን ያህል ቆሻሻ ነገር እየሰራ መሆኑን ማወቅ አለብን ማለት ነው። ለሞተውም ወንድማችን ነፍሱን ይማር። ኢትዮጵያ ድሮን ለውጭ ገበያ ማቅረብ የሚያስችል አቅም ገንብቻለሁ አለች። ጠቅላይ ሚኒስትር ዶክተር አብይ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ወይም ድሮኖችን የሚያመርተውን የስካይዊን ኢንዱስትሪውን መርቀው በከፈቱበት እንዳስታወቁት ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ ያሳድግላታል ብለዋል። ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅማን ይበልጥ የሚያሳድጉ ናቸው ያሉት ጠቅላይ ሚኒስትሩ ድሮኖቹ በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጭምር የታጠቁ መሆናቸውንም አረጋግጠዋል። ኢንዱስትሪው ድሮኖችን ከኢትዮጵያም ባሻገር ለውጭ ገበያዎች ማቅረብ የሚያስችል አቅም አለው ብለዋል ጠቅላይ ሚኒስትሩ። የሉገላን የሙዝ ኢኒሽቲቭ ወደ 27000 ሄክታር ማሳደግ መቻሉንም በዛው የደረሰን ዜና ያመላክታል ማለት ነው። አስራ ሁለት ዓመተ ምህረት በሰባ ሄክታር ላይ የተጀመረው የሙዝ ምርት ዘር ልማት አሁን 270 ሄክታር ማድረስ መቻሉን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ገልጠዋል። ርዕሰ መስተዳደሩ በማህበራዊ ትስስር ገጻቸው በአጋሩ ጽሑፍ በዚሁ ስራ የተሳተፉ አካላትን አመስግነዋል። የስራ ዕድል ከመፍጠርና በምግብ ራስን ለመቻል በሚደረገው ጥረት ኢኒሺቲቭ አበርክቶ ከፍ ያለ መሆኑንም ገልጧል። በሀያ 16 ዓ ምት የሙዝ ምርትን ወደ ውጭ በመላክ የክልሉን የውጭ ንግድ ማሳደግ መቻሉንም አስታውቋል። እስከ 2018 ዓ ም ድረስ 40 ሄክታር ለማድረስ እየተሰራ መሆኑንም አመላክተዋል። ከተረጅነት ለመላቀቅ የተጀመሩ ሀገራዊ ጥረቶች እንዲሳኩ ርብርብ እየተደረገ ነው ተባለ። ከተረጅነት ለመላቀቅ የተጀመሩ ሀገራዊ ጥረቶችን ማሳካት የሚያስችል ርብርብ እየተደረገ እንደሚገኝ የብልጽግና ፓርቲ አመራሮች ገለጡ። የብልጽግና ፓርቲ 2017 በጀት ዓመት የሰባት ወራትን የንቅናቄ ስራዎችን ግምገማ መድረክ አካሂደዋል። ከተረጅነት ለመላቀቅ የተከናወኑ ተግባራትና የተገኙ ውጤቶችም ቀርበው ውይይት ተደርጎባቸዋል። በትግራይ ክልል ተቋርጦ የነበረውን ታጣቂዎችን ትጥቅ የማስፈታትና ወደ ስልጠና የማስገባት ስራ በሚቀጥለው ሳምንት እንደገና እንደሚጀምር ብሔራዊ ተሃድሶ ኮሚሽን ገለጠ። የብሔራዊ ታድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒክና ፖለቲካዊ ምክንያቶች የተቋርጦ የነበረውን የቀድሞ የተዋጊዎች የማረጋገጥ ዲሞቢላይዜሽን የማድረግ የመመዝገብና የታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በሚቀጥሉ ጥቂት ቀናት እንደገና እንደሚጀምርም የኮሚሽኑ ምክትል ኮሚሽነር እና መከላከያን በመወከል አገራዊ ዲዲር ፕሮግራም የሚያስተባብሩት ብርጋዴር ጄኔራል ደረቤ መኩሪያው ገልጠዋል በሚቀጥሉ ሳምንት በመቀለና በአደጋ ሀሙስ የዴሞብላይዜሽን ማዕከላት ተቋርጦ የነበረው የጃር ስራ ተጠናክሮ እንደሚቀጥል ምክትል ኮሚሽኑ ነው የተናገሩት። ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁናቴ ላይ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጣይም ተግባራት የጋራ እቅድ ላይ ምክክር ማካሄዳቸውንም ነው የጠቀሱት ጀነራል ደርቤ በሚቀጥሉት አራት ወራት ውስጥ በትግራይ ክልል 67ሺህ የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጠናክሮ ይቀጥላል ተብሏል። ለፕሮግራሙ ስኬት ከማህበረሰቡና ከባለድርሻ አካላት ከፍተኛ ድጋፍና ትብብር እንደሚያስፈልግም ገልጠው የተለመደው ድጋፍና ቅንጅታዊ አሰራር ተጠናክሮ እንዲቀጥል ጠይቀዋል። የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚዳንትና የክልሉ የሰላምና ጸጥታ ካቢኔ ኃላፊ ሌተናንት ጀነራል ታደሰ ወረደ በበኩላቸው በፕሪቶሪያዊ ሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ በኮሚሽኑ የድዳር ተግባራን ፕሮግራም መሰረት የታድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉ በሂደት በዘረቅነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ብለዋል። ሌተናል ጀነራል ታደሰ ወረደ አክለውም በምዝገባ ወቅት የሚኖረውን የማረጋገጥና የዲጂታል ምዝገባ ስራ የቀድሞ ተዋጊዎች የተጀመረው የዲዲአር ስራ ዓለም አቀፍ ደረጃውን የጠበቀ እንዲሆን ያደርገዋል ብለዋል። ማህበረሰቡም ለልጆቹ መልካም አቀባበል በማድረግ ለሰላምና ለልማት የበኩላቸውን እንዲወጡ እንዲያግዝና እንዲደግፍ ምክትል ፕሬዚዳንቱ ጥሪያቸውን አስተላልፈዋል። ብሔራዊ ተሃድሶ ኮሚሽን ዳር 2017 ዓ ም ሀገራዊ የዲዳር ፕሮግራም በይፋ ከጀመረ ወዲህ በትግራይ በአማራ በኦሮሚያና በአፋር ክልሎች ከ17400 በላይ ከዚህ ውስጥ 8 ሺህ የሚሆኑት የትግራይ ክልል የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ አድርጋለሁ ብሏል። የአምስት ሰዎች ህይወትን እየቀጠፈ ጥቃት ደርሷል ይላል ሌላው በትግራይ ክልል የተሰማው ዜና በትግራይ ክልል ማንነታቸው ያልታወቁ ታጣቂዎች በሰላማዊያን ሰዎች ላይ ጥቃት አድርሰዋል ሲል የትግራይ ኮሚኒኬሽን ጉዳይ ጽህፈት ቤት አስታውቋል ጽህፈት ቤቱ ከደቂቃዎች በፊት ያጋራውን መረጃ መሰረት ትላንት የካቲታ 28 ቀን 2017 ዓ.ም ም በራያ ላማጣ ወረዳ ጥሙጋ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት የአምስት ሰዎች ሕይወት ሲያልፍ ሁለት ሰዎች ደግሞ በከባድ መቁሰላቸው ተገልጧል። ጥቃቱ ምሽት አራት ሰዓት ገዳማ መፈጸሙን የገለጸው ጽህፈት ቤቱ የጥቃቱ ሰለባዎች ደግሞ በቤተ ክርስቲያኑ ውስጥ የጸሎት ስነ ስርዓት ሲፈጽሙ የነበሩ ሲቪሎች ናቸው ብሏል። የትግራይ ኮሚኒኬሽን ጉዳዩ ጽህፈት ቤት ጥቃቱን ጭካን የተሞላበት ጭፍጨፋ ሲል የገለጸው ሲሆን የክልሉ መንግስት ከሚመለከታቸው የጸጥታ አካላት ጋር በመሆን የድርጊቱ ፈጻሚዎችን በቁጥጥር ለመዋል ክትትል እያደረገ መሆኑንም አክሏል። ጀነራል ታደሰ ወረደ በጊዜያዊ የትግራይ መስተዳደር የመጨረሻ ማስጠንቀቂያ ተሰጣቸው። ይህ ማስጠንቀቂያ ዋና ይዘቱ መንግስት ለማፍረስ እየሰሩ ያሉ ጥቂት አዛዦች ላይ እርምጃ እንዲወስዱ የሚያስጠነቅቅ ነው ተብሏል። ታደሰ ወረደ ህገወጥ ወጥ ጉባኤ ያደረገው ቡድንና መንግስትን ለማፍረስ እየሰራ ያለው ስራ እንዲያስቆሙ የመጨረሻ ትእዛዝ ነው የተሰጣቸው በትግራይ ያለው መንግስትን ማፍረስ የፕሮቶኮሉ እንዲጣስና ህዝቡ ወደ ጦርነት ለማስገባት ጉባኤ ያደረገው ቡድን ከጥቂት በጥቅም የተሳሰሩ አዛዦች ሴራ እንዳለ ይታወቃል ተብሏል። ሆኖም ይህ አካሄድ በተለይም ጀነራል ታደሰ የማስቆሙ የማያስቆሙት ከሆነ ማለት ነው ተጠያቂ እንደሚሆኑ እና መንግስትን በማፍረስ ኃላፊነት እንደሚወሰድባቸውም ደብዳቤው ደርሷቸዋል። ሌላኛው አመራር የነበሩት ሰው ባረፉበት ሆቴል ላይ ህይወታቸው አልፎ ተገኝቷል። በደቡብ ወሎ ዞን የቀድሞ የቦረና ወረዳ ዋና አስተዳዳሪ የነበሩት አቶ ድረጅ አራገው ናቸው። በደሴ ከተማ ባረፉበት ሆቴል ህይወታቸው አልፎ የተገኙት፣ ሁኔታው የተፈጠረው የካቲት 26/2017 ዓ.ም ለ27/2017 ዓ.ም አጥቢያ ነው። አስከሬናቸው ወደ መካነ ሰላም ተወስዶ ስርዓተ ቀብራቸውም ተፈጽሟል። ለህልፈታቸው ምክንያት የሆነው ጉዳይ ምን እንደሆነ እስካሁን በፖሊስ የተገለጸ ነገር የለም ትናንት ምሽት በተሰማ አሳዛኝ መረጃም መሰረት ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም የስደተኞች ድርጅት አይ ኦ ኤም ኤፍ እንደገለጸው ጀልባዎቹ ከጅቡቲ የተነሰው ወደ የመን እየተጓዙ ነበር ብሏል። አራቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስም ጀልባዎቹን እንደገለበጣቸው አስረድቷል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን ገልጠው አይ ኦ ኤም ኤፍ በዚህኛው አደጋ ሁለት ስደተኞች ሞተው አስከሬናቸውም መገኘቱን አስታውቋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጧል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ በየመን ታይዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና ሁለት የመናውያን የጀልባ አሽከርካሪዎች እንደነበሩ አስረድቷል። አራተኛው ጀልባ ደግሞ የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያን ኢትዮጵያውያንና ኤርትራውያንን የመናውያንም የጀልባውን አሽከርካሪዎችን አሳፍሮ እንደነበር ጨምሮ ተናግሯል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍሮ የነበሩ 181 ኢትዮጵያውያንና አምስት የመናውያን የጀልባ አሽከርካሪዎች እስካሁን ድረስ እንዳልተገኙ ጠቅሷል። እነዚህን የጠፉትን ሰዎች ፍለጋው እየተከናወነ ሲሆን አንደኛው የመናዊ መገኘቱም አስረድቷል። የአፍሪካ ቀንድ አካባቢ አራት ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረገው በዚሁ ጉዞ በየዓመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉም ነው የሚገመተው ብሏል። የመን ከመደረሳቸው በፊት በሕገ ወጥ የሰዎች አዘዋዋሪዎች የተለያየ በደሎችና ብዝበዛዎችም የሚደርሱባቸው ከመሆኑ በላይ ጉዟቸውም እጅግ አደገኛ መሆኑ ይታወቃል ብሏል። ቀይ ባህርን ወይንም የኤደን ባህረ ሰላጤን የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎችም በርካታ ሰዎችን አጨናንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድላቸው ሰፊ ነው ብለዋል። ባለፈው አስር ዓመታት ውስጥ ብቻ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከነዚህ ውስጥም መስጠማቸው ከረጅም ጊዜ በኋላ የተረጋገጠው 693ቱ ብቻ ናቸው ብለዋል። ቀሪዎቹ ግን አሁንም እንደጠፉ ናቸው መባሉን በድረ ገጹ ላይ አስቀምጧል። የአዲስ አበባ ከተማ አስተዳደር ካቢኔ በመደበኛ ስብሰባ ውሳኔዎችን አሳልፏል። በዚህም መሰረት ሀገራዊና ማህበራዊ ፋይዳ አላቸው፣ የማንፋክቸሪንግና ሌሎች ፕሮጀክቶች የሚሉ የቦታ ጥያቄዎችን መርምሮም አጽድቋል። ሌላኛው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳ ዘንድ የተዘጋጀ ረቂቅ ደንብ ላይም ተወያይቶ አጽድቆታል። በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫ ለማራዘም በወጣው ደንብ ዝርዝር ላይም ተወያይቶ እንዲሁ አጽድቋል። ሌላኛው የተርሚናል አገልግሎት አሰራርና ቁጥጥር ረቂቅ ደንብ ላይም ተወያይቶ አጽድቋል። አዲስ አበባ የአመራር አካዳሚ አደረጃጀትና አሰራርን ለመወሰን የተዘጋጀ ረቂቅ ደንብ ላይም የተወያየ ሲሆን የመብራት አገልግሎት አስተዳደር ባለስልጣንን ማቋቋም ደንብ ቁጥር 166 ተዝባር 2016 ለማሻሻል የወጣ ረቂቅ ደንብ ላይም ተወያይቶ ማጽደቁን በዘገባው ተናግሯል። በመጨረሻም የሐምሳ ብር መንገድ ከአንድ መቶ ሃምሳ እስከ ሁለት መቶ ብር እየከፈል ነው፣ የኑሮ ውድነቱ አልቻልነውም ብለዋል። አሽከርካሪዎችን የሚቆጣጠራቸው የለም ወይ በማለት በመተከል ዞን ወንበራ ወረዳ ደብረ ዘይት ከተማ ያሉ ኗሪዎች ተናግረዋል። እኛ ምን እናድርግ፣ ነጋዴዎች የስራ ቦታቸውን ዘግተዋል፣ ከጥቂት ከጥቁር ገበያ ደግሞ አንድ ሌትር እስከ አራት መቶ ብር ነው የምንገዛው እያሉ ነው። ደሞ አሽከርካሪዎች ችግሩ አለ። ማህበረሰቡ እየተባበረ ስላልሆነ ቁጥጥሩን ትተኗል። የወንበራ ወረዳም ትራንስፖርት እንደዙ እያለ ነው። የመተከለው ዞን ወንበራ ወረዳ ደብረዘይት ከተማ እና የሰንኮራ ቀበሌ ነዋሪዎች የ9 ኪሎ ሜትር መንገድን ለባጃጅ ከ150 እስከ 200 ብር፣ ለባለ ሁለት እግር ተሽከርካሪዎች ደግሞ ከመቶ እስከ መቶ እየከፈል ስለሆነ ችግር ውስጥ ወድቀናል ሲሉ ነው እየተናገሩት ማለት ነው። ይሄ በሰላም በማጣት ምክንያት የሚመጡ ብዙ ጉዳቶች ስለሚ ከሰቱ በየትም ይሁን በየት ሰላምን መውደድ አለብን። ሁሉም ሰው ለሰላም ዘቢቆም ውጤታማ እንሆናለን የሚል መልእክት ማስተላለፍ እንፈልጋለን። በሶማሌ ክልል የፖለቲካ ምህዳሩን ለማስፋት በተሰጠው ትኩረት ከፍተኛ መሻሻል መጥቷል ተባለ። በሶማሌ ክልል የፖለቲካ ምህዳሩን ለማስፋት በተሰጠው ትኩረት ከፍተኛ መሻሻል መምጣቱን የሶማሌ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኢንጂነር መሐመድ ሻሌ ገልጠዋል። በክልሉ አስተማማኝ ሰላም ከማስፈን ባሻገር የፖለቲካ ምህዳሩን ለማስፋት በተሰጠው ከፍተኛ ትኩረት ዜጎች ሀሳብን በነጻነት መግለጽን ጨምሮ ሰብአዊና ዲሞክራሲያዊ መብታቸውን ከመቼውም ጊዜ በላይ በነጻነት እየተጠቀሙ መሆኑን ነው የተገለጠው። ባለፉት ስድስት የለውጥ ዓመታት በክልሉ ይከሰቱ የነበሩ የመብት ጥሰቶችን ለማስወገድ በተሰሩ ጠንካራ ስራ ለውጥ ማስመዝገብ መቻሉንም የጠቆሙት ኢንጂነር መሐመድ፣ ይህ የክልሉ ህዝብ በነፃነት ሀሳቡን ከመግለጽ ባሻገር በልማት ስራ ላይም እንዲያተኩር እንደረዳው ተናግሯል።